በዋነኝነት የሚታወቀው ቶሎ በማስረከብ እንዲሁም ደግሞ ዲስካውንት ኦፈሮች እንዲ የተለያዩ ደንበኞቻችን በአቅማቸው በማቅረብ ትልቅ የሚታወቅ ካምፓኒ ነው። በነበረበት ዋጋ ለምሳሌ እዚህ ጋር መቶ አምስት ሺህ ብር የነበረው በካሬ ወደ ሰባ አንድ ሺህ ብር እየሸጥ ያለ ነው ማለት ነው። ከታች ደግሞ በዘጠና አምስት ሺህ ብር ስንሸጠው የነበረው ነው በካሬ ስልሳ አንድ ሺህ ብር እየሸጥን ያለ ነው። ወደ አራት መቶ ሀምሳ ባወራዎችን የቤት ባለቤት አድርጉ። እንግዲህ በቤታቸው አዲስ ዓመትን እያከበሩበት ይገኛሉ ማለት ነው። ስልሳ ፐርሰንቱን ላይ የሚከፍል ሰው አርባ ፐርሰንቱን ቅናሽ ይደረግላታል ማለት ነው። ጊዜው ጋር ገንዘቡ ትጨምራላችሁ ወይስ መጀመሪያ በተፈራራችሁ ሚሊዮን አግሪመንት ነው። የሚቀጥለው በብር ከ3 ሚሊዮን እስከ 4 ሚሊዮን እስከ 5 ሚሊዮን ቅናሽ እያደረግ ነው የምንገኘው ማለት ነው። 35 ፐርሰንት ዲስካውንት የሚጠቀሙ ሰዎች ኦረዲ 35 ፐርሰንት አትርፈዋል ማለት ነው። ስታንዳርዱ ላይ የጠበቀ አፓርትመንት ነው የምንገነባ ማለት ነው። እኛ ከሌሎች ሪል እስቴት ሎጆች ለየት የሚያደርገን ማዘር ካርታ ሬዲ አድርገን ነው ማዘር ካርታ ሬዲ አድርገን ሲሆን የተናጠል ካርታ አይደለም። ቤዝመንት የመኪና ማቆሚያ ያለው እንዲሁም ደግሞ ቴራስ ደግሞ ለሰዎች መገልገያ የሚሆን ባካፕ ጄኔሬተሮችን፣ አሳንስሮችን እነዚህን እነዚህን ያሟላ የሚሰሩ አፓርትመንቶች ናቸው ማለት ነው። ሰላም ጤና ይስጥልኝ፣ ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በውጭ በሀገር ውስጥ ላላችሁ እንኳን ለአዲስ ዓመት በዓል በሰላም አድረሳችሁ፣ በሰላም አደረሰን። ዛሬ በዓሉን ምክንያት በማድረግ ቴምር ፕሮፐርቲስ ተገኝተናል። ቴምር ፕሮፐርቲስ እያንዳንዱ ቤቶች ላይ ከ35 ፐርሰንት ጀምሮ ቅናሽ ማድረጉን ሰምተናል። ውስጥ ገብተን ደግሞ ሌሎች መረጃዎችን ወደ እናንተ እያደረሰን አብራችሁ ቆይታ የምናደርግ ይሆናል። ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ ይሁኑ። እስከ ፕሮግራማችን ፍፃሜ ድረስ አብራችሁን ቆዩ። መልካም ኪንግ ሆምስ እውነትም ኪንግ ነው እንኳን አድረሳችሁ እንኳን አብሮ አደረሰ ጥሩ ዛሬ እንግዲህ በአለን ምክንያት በማድረግ ቴምሮል ስቴት ዲስካውንት ማድረጉን ሰምተን ነው እናንተ ጋር ብቅ ያልን ነው እና ስለዛ ከማንሳታችን በፊት ግን እንተዋወቅና ቴምሮል ስቴት መች ተመሰረተ የሚለውን የተወሰነውን እናንተ ከእላሴ ከማስተዋወቅ ስጀምረለሽ እኔ ግን የማባላለው በቴምር ሪልስቴት ውስጥ የሽያጭ አማካሪ ሆኜ ነው እየሰራ ያለው፣ ወይም የሽያጭ ባለሙያ። እንዲሁም ደግሞ ከቴምር ስንነሳ ደግሞ ቴምር ሪልስቴት ላለፉት ሰባት ስምንት ዓመታት በዚህ በሪልስቴት ዘርፍ ላይ እጅግ በጣም እውቅና የፈጠረ እንዲሁም ደግሞ ብዙ ሰዎችን የቤት ባለቤት ያደረገ ትልቅ ካምፓኒ ነው። አብዛኛውን ደግሞ ትውልድ ኢትዮጵያኖች ያውቁታል ብዬ አስባለሁ፣ በውጭ ሀገር ያሉ፣ በሀገር ውስጥ በዋነኝነት የሚታወቀው ቶሎ በማስረከብ እንዲሁም ደግሞ ዲስካውንት ኦፈሮችን የተለያዩ ደመኞቻችን በአቅማቸው በማቅረብ ትልቅ የሚታወቅ ካምፓኒ ነው። ያስረከባቸው ስልሽ ደግሞ ኦልሞስት ወደ 450 አባወራዎችን የቤት ባለቤት አድርጎ እንግዲህ በቤታቸው አዲስ ዓመትን እያከበሩበት ይገኛሉ ማለት ነው። ጥሩ የበዓል ዲስካውንታችሁ ምን ምንድን ነው? ምን ያጠቃልላል? መልካም፣ አሁን የበዓል ዲስካውንታችን ቴምር ሴት እንደሚታወቁ ከዚህ በፊት የስልሳ አርባ ፓኬጅ ነበረን። የስልሳ አርባ ፓኬጅ ስንል አሁን እዚህ ሳርቤት አካባቢ ላይ የሸጥናቸው ፕሮጀክቶች ነበሩ። ስልሳ ፐርሰንቱን ላይ የሚከፍል ሰው አርባ ፐርሰንቱን ኦፍ ይደረግለታል ወይም ቅናሽ ይደረግለታል ማለት ነው። ለምሳሌ የ10 ሚሊዮን ብር ቤት ቶታል ፕራይስ 10 ሚሊዮን ቢሆን ጠቅላላ ከፍያ 6 ሚሊዮን ይከፍል እና ደንበኙ አራት ሚሊዮን ቅናሽ ይደረግለት ማለት ነው። ባለፈው ኤክስፔሪያንሳችን የነበረ ማለት ነው። ለምሳሌ ባለፈው አመት ላይ በዚህ ሰዓት የሸጥነው አንድ ፕሮጀክት ነበረ ሳር ቤት አካባቢ ላይ በካይ በ56 ሺህ ብር ሸጠና የጨረስ ነው። ሳቢት አካባቢ ጀስት ኮንስትራክሽን ፕሮግረሱም የዛን ጊዜ ዜሮ ዜሮ የሆነ ፕሮጀክት ነበር። ሸጠን የጨረስ ነው አሁን ላይ አስራ አራተኛ ፍሎር ስላም ሞልተን እንዲሁም ፓርቲሽን እያስከተል እንገኛለን ማለት ነው። ያንን ኦልሬዲ ሶልዳውት አድርገነዋል ማለት ነው። በተጨማሪም ደግሞ እዚሁ አፍሪካ ህብረት አካባቢ ላይ ሁለት ፕሮጀክቶችን በዚህ በተመሳሳይ በስልሳ አርባ ፓኬጅ ሸጠን ጨርሰናል ማለት ነው። ሪል ስቴት የተለመደ የዲስካውንት ኦፈሮች ናቸው ያሉት ማለት ነው። የተለመደ ስልሽ እጅግ በጣም በዛ ያለ ቅናሽ ነው ያለው ማለት ነው። በብር ከሶስት 3 ሚሊዮን እስከ አራት ሚሊዮን እስከ አምስት ሚሊዮን ቅናሽ እያደረግን ነው የምንገኘው ማለት ነው። አሁን ደግሞ አዲስ አመት ግን አስመልክተን ወደ ሀገር ውስጥ ለሚመጡ ወዳመኞቻችንም ውጭ ሀገር የሚኖሩ ማለት ነው፣ እዚ ሀገርም ለሚኖሩ ሰዎች ባህል እናስመልክተን እጅግ ትልቅ ዲስካውንት ነው ያወጣ ነው ማለት ነው። በብር ደረጃም ስናየው እያንዳንዱ እናየዋለን ማለት ነው። ከዲስካውንቱ ከ30 ፐርሰንት እስከ 35 ፐርሰንት መቶ ፐርሰንት ለሚከፍል ሰው ቅናሽ አድርገናል ማለት ነው። ይህ ቀላል አይደለም ማለት ነው። እኛ ላይ ቤት ትንሹ አሁን ለምሳሌ ባለ ውስጥ መኝታ ከአምስት ሚሊዮን 300 ሺ ብር ጀምሮ ሙሉ ክፍያ ማግኘት የሚችሉበት ኦፈር አለ ማለት ነው። እኛ ጋር ቴምር የሚታወቀው እንግዲህ ቤትን እንደ ዳቦ በሚል ነው የሚታወቀው። አሁን ላይ የኢትዮ ሪልስቴት አዋርድ ላይ 2025 ላይ ቤት በቅናሽ ወይም ደግሞ በተመጣጣኝ ዋጋ በማቅረብ የመጀመሪያው ተሸላሚ ቴምር ፕሮፐርቲስ ነው ማለት ነው። አሁን ላይ ዲስካውንት ያወጣ ነው እጅግ በጣም ብዙ ነው ስልሽ፣ በቁጥር ደረጃም ስናየው 8 ሚሊዮን 100 ሺ ብር ስንሸጠው የነበረውን ቤት ወደ 5 ሚሊዮን 300 ሺ ብር እየሸጠ ያለ ማለት ነው።

ከ40% ላይ ሀያ ፐርሰንት ቅናሽ እናደርግላቸዋለን። ያ ብቻ ሳይሆን ደግሞ የሰባት ወር ስምንት ወር ጋፕ እንሰጣቸዋለን። አሁን ይህን አርባ ፐርሰንቱን ከከፈሉት በኋላ ማለት ነው እሱ በእንደዚህ አይነት የዲስካውንት ኦፈር ነው የመጣ ነው ማለት ነው ቤቶቹ ምን ምን ያሟሉ ናቸው ኪንግ ፓምስ እውነትም ኪንግ ነው ቤቶች እንግዲህ በአጠቃላይ ሶስቱም ሳይቶች ላይ ያሉ በተመሳሳይ ደረጃ ተመሳሳይ ናቸው ስታንዳርዱን የጠበቀ አፓርትመንት ነው የምንገነባ ማለት ያ ማለት ቤዝመንት የመኪና ማቆሚያ ያለው እንዲሁም ደግሞ ቴራስ ደግሞ ለሰዎች መገልገያ የሚሆን ባካፕ ጄኔሬተሮችን አሳንስሮችን እነዚህን እነዚህ መሰረታዊ የሚባሉ ከርሰም ብዙ እነዚህ እነዚህን ያሟላ ሌግዥሪ በጣም ሌግዥሪ ባይባል ስታንዳርዱን የጠበቀ የከተማ ውበትን በጠበቀ የሚሰሩ አፓርትመንቶች ናቸው ማለት ነው። የተገነቡ ያሉት ማለት ነው። ከዚህ በፊት የሚያስረክብናቸው እኛ ጋር የውሃ፣ የመብራት፣ የእነዚህ እነዚህ ነገር ኢሹ የለብንም ማለት ነው። አስረክብናቸው ላይ 450 አባወራዎችም እነዚህ ናሙና የሚችሉ ስለሆነ ማለት ነው። እስካሁን ምንም አያሳይ ኢሹ የለብንም ማለት ነው። ቦታዎቹ ሴት ናቸው። ኦኬ፣ አዲስ ልታስረክበው ሰባት አሁን ኦልሞስት በአንድ አመት ጊዜ ውስጥ የምናስረክበው አያት አካባቢ አለን። ሌሎች ሳይቶች ግን ያሉን ጋርመንት አለን። ፒያሳ ሲገረ ማርያም ትምህርት ቤት አካባቢ ሶስት ፕሮጀክቶች አሉን። እንዲሁም በተጨማሪ አያት አካባቢ ደግሞ ሶስት ፕሮጀክቶች አሉ። ዋናው አያት አደባባይ እና አዲስ መንደር ፊት ለፊት ይባላል። እንዲሁም ደግሞ በተጨማሪ ደግሞ ሎሚያ በሱፐር ማርኬት አካባቢ አያት አካባቢ ላይ እነዚህ እነዚህ ፕሮጀክቶች አሉ ማለት ነው። ኦልሞስት ወደ ሰባት ስምንት ፕሮጀክቶች አሉ። እነዚህም የተለያየ የራሳቸው የሆነ አከፋፈል እና የዲስካውንት ሞፈር አላቸው ማለት ነው። መልካም። ብዙ ጊዜ እንግዲህ በገበዩ ላይ የተለያዩ ሪል ስቴቶች አሉ እና የእናንተን ሪል ስቴት ምንድነው ለየት የሚያደርገው አሜኔታችሁ ውስጥ ምን ያህል ነው የሚለውን እናንሳ። እኛ ከሌሎች ሪል እስቴቶች ለየት የሚያደርገን ማዘር ካርታ ሬዲ ያርገን ነው። ማዘር ካርታ ሬዲ ያርገን ስንል የተናጠል ካርታ አይደለም። ይህን አንደርስታንዳርድ እንዲያደርጉት በሊዝ ወይም በጨረታ ነው ካምፓኒ እያያዘ እየገዛ እያሸነፈ የሚገነባ ማለት ነው። ሶ የሊዝ ቦታዎች እንደማጥሮ ማድሮ ማስቀመጥ አሁን ላይ ከረንትሊ ባለው ሲትዌሽን አይቻልም ማለት ነው። ሎ ቢውልድ ያደርጋሉ ማለት ነው። በተጨማሪም ቀደም እንዳልኩሽ በቴሮሪስት አዋርድ ላይ በተመጣጣኝ ቤት በማቅረቡ የመጀመሪያው ተሸላሚ መሆኑ ይሄ ተመራጭ ያደርገናል ያ ማለት ለሁሉም ሰው ሁሉም ሰው ቤት ኑሮ ይገባል በሚል ምር ቤትን እንደ ዳቦ የሚሸጥበት ኦፈር ነው ያለው ማለት ስለዚህ አሁን ከተማችን ላይ ባለ ሁለት መኝታ በአምስት ሚሊዮን ሶስት መቶ ሺህ ብር ጠቅላላ ክፍያ ማቅረባችን ይሄ ለየት ያደርገናል ሁለተኛ ደግሞ እያንዳንዱ ሳይቶቻችን አግለብ ሲብ ነው የምንገነባቸው ማለት ነው። ከረንት ያለው ፕሮግረሱ ወይም ደግሞ የኮንስትራክሽን ፕሮግረሱ ሁሌም ለደንበኞቻችን አፕዴት እናደርጋለን ማለት ነው። ስለዚህ በፍጥነት ነው የምንገነባው፣ ፍጥነታችንም ሌት ያደርገል። አሁን ባለፉት ሰባት ስምንት ዓመታት ውስጥ አራት መቶ ሀምሳ አባወራዎችን ወይንም ደግሞ ወደ ስምንት ፕሮጀክቶች ሰርቶ ማስረከል ይሄ ተመራጭን ያደርገዋል ማለት ነው። ማንም ሰው አሁን የዲሊቨር ታይም ስለሆነ ኢሹ ያለበት ማለት ነው። እኛ ቶሎ ቶሎ ነው ዲሊቨር የምንናደርግ ፕላስ ደግሞ እያንዳንዱ ሳይት የራሱ በጀት ይዞ በራሱ መገንባቱ እጅግ በጣም ትልቅና ተመራጭ ያደርገናል ማለት ነው። በዋነኝነት የምፕሮፐርቲስን ተመራጭ የሚያደርገው ምንድ ነው? አንደኛ ቶሎ ማስረከቡ፣ ሁለተኛ በተመጣጣኝ ዋጋ ማቅረቡ፣ ሶስተኛ ደግሞ በተለያዩ ሎኬሽን ላይ ሁሉም ደንበኛ ሁሉም በሚፈልገው አቅም ሁሉም በሚፈልገው ሎኬሽን ላይ ቤት ማድረግ ቤት ባለቤት ማድረግ እንደምንችል ለመሽ ይፈልጋሉ ማለት ነው። በየጊዜው የጥሬ ጋር ይጨምራል ዶላር ይጨምራል። እና ከጊዜው ጋር ገንዘቡን ትጨምራላችሁ ወይስ መጀመሪያ በተፈራረሙት አግሪመንት ነው የሚቀጥለው? ኪንግ ፖምስ እውነትም ኪንግ ነው። እጅግ በጣም ጥሩ ጥያቄ ነው። እኛ አግሪመንታችን ላይ እጅግ በጣም ግልጽ የሆነ ነው የተቀመጠው፣ አግሪመንት ማለት ነው። እንደ ኢትዮጵያ ሪልስቴት ገዢዎች ደግሞ ይህንን አግሪመንት ላይ ዲቴል ማንበብ ቢለምዱ እጅግ በጣም ደስ ይለኛል። አብዛኞቹ የሚሸወዱበትን ጥያቄ ያነሳሽ እጅግ መልካም ጥያቄ ነው። እኛ ላይ ለየት የሚያደርገው የብረት ጭማሬ፣ የሲሚንቶ ጭማሬ እንዲሁም የተለያዩ ኢንፑቶች ላበር ወርክ ሊጨምር ይችላል። እሱሱም እኛ ደመኞቻችን ላይ ምንም ነገር አይመለከትም። ካምፓኒ ሪስክ ወስዶ ቢልድ የሚያደርገው ማለት ነው። ይሄን ደግሞ ለገዢዎች በጣም የሚበረታታ ነው ገዢዎች ይሄን አምዶ እንዲገዙ ፕላስ ደግሞ ካምፓኒው ደግሞ ጫና አድርጎበት ቶሎ ቶሎ እንዲገነባ ያደርገዋል ማለት ነው ምክንያቱም የተለያዩ ኢንፑቶች የጨመሩ ቁጥር ካምፓኒው ላይ ስለሆነ ጫና የሚያደርገው ስለዚህ ካምፓኒው በግልጽ ምንም አይነት ነገር ደመኞች ላይ የሚጨምር ነገር የለም አምስት ሚሊዮን ከተባባሉ በአምስት ሚሊዮን ከፍለው ቤታቸው መረከብ ብቻ ነው የሚሆነው ማለት ነው የግንባታ ሂደት ውስጥ ምን ይመስላል ኦኬ የግንባታ ሂደቱ አሁን ምን መሰለሽ፣ የተለያዩ ፕሮጀክቶች ናቸው ያሉ፣ እንዳልኩሽ አያት አካባቢ አሁን ለምሳሌ አንደኛው ፕሮጀክታችን ጅፕላስ ቴን የሆነ ፕሮጀክት ሲሆን ከረንትሪ ሰባተኛ ፍሎር ስላብ እየሞላ ነው ያለው ማለት ነው። በተወሰነ ጊዜያት ውስጥ ገንብተን ለማስረከብ ጥረት እናደርጋለን ማለት ነው። በአንድ ዓመት ባነሰ ጊዜ ውስጥ ለማስረከብ እንሞክራለን ማለት ነው። እንዲሁም በተመሳሳይ ደግሞ ጅፕላስ አስራ ስድስት የሆነ እዚያው አያት አዲስ መንደር በሚባለው አጠገብ ያለ ሳይት ነው። እዚጋ ነው። አምስት ሚሊዮን ሶስት መቶ ሽብርም አፓርትመንት ዋጋችን ያለ ማለት ነው። ሰው አሁን አምስተኛ ፍሎር ላይ ይገኛል ማለት ነው። የግንባታ አይነቱ ማለት ነው። በአንድ አመት ከስድስት ወር ሰርተን ለማስረከብ እንግዲህ በጣም አግረሲብ ላይ የሚገኝበት ነው። እንዲሁም በተጨማሪ በካሬ ስልሳ ዘጠኝ ሺ መቶ ፐርሰንት ላይ የሚከፍል ሰው አያት አደባባይ ወይም ደግሞ ደራርቱ አደባባይ የሚባለው አጠገብ ላይ ሁሎችም ባለ ሶስት መኝታ ኦፈሮች አሉት። ፓርቲሽን ተሰርቶ ከታች ደግሞ ያለው ቀለም ወይም ደግሞ ዋይቻክ እየተቀባ ያለ ፕሮጀክት ስለሆነ ኦልሬዲ ባለ ሶስት መኝታ ከዘጠኝ ሚሊዮን ቶታል ፕራይሱ መቶ አርባ አንድ ካሬ ከዘጠኝ ሚሊዮን ጀምሮ ማግኘት የሚችልበት ኦፈር ያለበት ሳይት አያት አደባባይ አለን። እንዲሁም በተጨማሪ ፒያሳ ላይ የገብረ ማርያም ትምህርት ቤት አካባቢ ያልኩች ለኢንቨስትመንትም ብዙ ሰዎች የሚፈልጉት አካባቢ ላይ ደግሞ እጅግ ልግዢሪ ነገሮች ያሉበት ለምሳሌ ከሆቴሎች ከሆስፒታሎች፣ ከመዝናኛዎች አሁን መዝናኛ ስንል በጣም ሰፊ ፒያሳ ወይም አራት ኪሎን አያይዞ እጅግ በጣም እየተገነባ ያለበት መንገድ ነው ያለው ማለት ነው። ወዳጅነት ቁጥር አንድ ወዳጅነት ቁጥር ሁለት እንዲሁም ደግሞ ተጨማሪ አሁን በጣም በቅርብ ቀን የሚመረቅ እጅግ በጣም ሰፊ ፕሮጀክት ያለው ፒያሳ አካባቢ ያለ ማለት ነው። መኖሪያ እጅግ በጣም ተመራጭ እየሆነ ያለበት ሁኔታ ነው ያለው። ትምህርት ቤት የምት ሊሴ ገብረማርያም ማርያም ትምህርት ቤት የጎረቤት ነው። እንዲሁም ደግሞ ጥቁር አንበሳ ትምህርት ቤት በቅርብ ርቀት የሚገኝ እጅግ በጣም ለመኖሪያ ብዙ ሰዎች አሁን እየመረጡት ያለው ማለት ነው። ፕራይም ሎኬሽን ወይም ዳውን ታውን የምንለው ሲሆን ማለት ነው። እሱ ጋር የኮንስትራክሽን ፕሮግረሳችን ጂፕላስ ፕላስ ዋን ላይ ያደረስንበት ደረጃ ነው የደረስን ማለት ነው። በሁለት አመት ከስድስት ወር ነው እሱ የምናስረክበው ህንፃውም ጂፕላስ ፕላስ ሀያ አራት ነው። እሱ ላይ በካሬ ከሰማንያ ሺህ ብር ጀምሮ መቶ ፐርሰንት ላይ የሚከፍሉ ማለት ነው የሰላሳ ፐርሰንት ቅናሽ አድርገን እይሽጥ እንገኛለን ማለት ነው ሰው ይሄንን ይመስላል ማለት ነው ጥሩ የካሬ መጠናችሁ ምን ያህል ነው ለምሳሌ የመኝታ ቤቶቹ አይነቶች ይለያያሉ የቤቶቹ እና የካሬ መጠናቸውንም ኦፈር ያደርጋችሁትን በዚሁ ብትነግረኝ አሁን ከትንሹ ከባለሁለት መኝታ አምስት ሚሊዮን ሶስት መቶ ሺህ ብር ይሸጣል ካልኩሽ እኮ ጀምር አያት አካባቢ ከሚገኘው ሳይታችን ለምሳሌ ባለሁለት መኝታና ባለሶስት መኝታ ነው እዚያ ሳይት ላይ ያለን ማለት ነው ከ86 ካሬ እስከ 88 ካሬ ባለ ሁለት መኝታ ኦፈር አለን ማለት ነው። እንዲሁም ባለሶስት መኝታ ከ106 እስከ 127 የካሬ ኦፈሮች አሉ ማለት ነው። ይሄ አንዱ ሳይት ላይ ያለን ማለት ነው። በተጨማሪ ደግሞ እጅ ፕላስቲን ያልኩሽ ላይ አሁን ሰባተኛ ፍሎር ላይ የግንባታ ደረጃ ደርሷል ያልኩሽ ላይ እሱ ጋር የካሬ ኦፕሽናችን ሁሎችን ባለሶስት መኝታ ሆኖ ከ111 እስከ 132 ካሬ ኦፕሽን አለን ማለት ነው። ሁሎችን ባለሶስት መኝታ ናቸው ማለት ነው። እዛ ጋር ያሉ ማለት ነው።

እስከፈለጉት እስከ መቶ አርባ ሁለት ካሬ ካሬ ኦፕሽኖች አሉ ማለት ነው። የእኛ ደግመኞች ከዚህ ኦፕሽን የትም ማያመልጡን ብዬ አስባለሁ። ኦፈሮችን መጠቀም ይችላሉ ማለት ነው። እንዲሁም ደግሞ ፒያሳ ላይ ደግሞ በአስር ፐርሰንት ቅድመ ክፍያን ቤቱን መያዝ ይችላሉ ማለት ነው። ይሄ ኦፕሽን አለ ማለት ነው። የኮንስትራክሽን ፕሮግሬሳችንም ሄደን በአካል ስለምናየው እነሱ ማየት ነው የሚመሰክሩት ይሆናል ማለት ነው። በፍጥነት በጣም እየተገነባ ነው። እያንዳንዱ እንቅስቃሴዎችን ሄደን ማየት እንችላለን ማለት ነው። ጥሩ ስለሰጣይ ማብራሪያ እጅግ አርቅ ያመሰግናለሁ። አሁን ደግሞ ሀያት ሳይት ላይ ተገኝተን ምን እንደሚመስል ለተመልካቾች እያስቃኘ ናቸው፣ አብረናቸው ቆይታ እናድርግ። ኪንግ ፓምስ እውነትም ኪንግ ነው። ጀምሮ እንደተመለከትኩት በብዛት ቴምር አለ። እውነት ነው ቴምር በጣም እንደ ቴምር ጣፋጭ ምን። በየቦታው ደግሞ ሌጋሲ እየመሰረት እንገኛለን። ያማት ደግሞ ትልቁን ሌጋሳችን እየመሰረት ያለ ነው፣ እዚህ ሀያት ጋር የሚገኘው እንደምታየው፣ እጅግ በጣም ብዙ ፕሮጀክቶች ናቸው። እዛ ጋር አንድ ያለቀ ያለ ፕሮጀክት አለ ቴምር የሚል በተጨማሪ ደግሞ ይሄ አንድ ዓመት ጊዜ ውስጥ ይሄ በዚህ ደረጃ ያደረሰው ያው ፓርቲሽን ሰርተን ኦልሬዲ የዚህ ልስን ስራ ለመስራት ሬዲ እየተደረገ ያለ እጅግ ትልቅ ፕሮጀክት ነው ማለት ነው። በተጨማሪም ይሄ ከጎናችን የምታየው ደግሞ ይሄም ፕሮጀክታችን ሰርተን ያስረከብነው ሰዎች እንደምታየው ከበረንዳውንም ሁሉ ነገር ላይ እየተጠቀሙበት ነው ይገኛሉ። ሰርተን አስረክበን እንግዲህ እነሱ እየተጠቀሙበት ያለ እጅግ ትልቅ ፕሮጀክት ነው ማለት ነው። እውነት ለመናገር እጅግ በጣም ትልቅ ሌጋሲ በሚባል ደረጃ በዚህ በትንሽ በአጭር ጊዜ ውስጥ ትልቅ መንደር እየገነባ ነው ማለት አያት አካባቢ ቴምር ቴምር ቴምር ነው የሚለው በየቦታው እጅግ በጣም በተሎ አግሬሲቪ ላይ እየተሰራ ያለ እና ኮንስትራክሽን ፕሮግረሱ በፍጥነት እየገነባ ያለ ትልቅ ካምፓኒ ነው እንግዲህ ቴምር ፕሮፐርቲስ አብዛኛውን እንግዲህ እዚህ አካባቢ የሚኖር ሰው ቴምር ነው ያውቃል፣ ማለት ነው። የቴምር ደግሞ ከቴምር የተወዳጀ ነው ማለት ነው፣ ሁሉም ሰው ማለት ነው ነው አብዛኛውን ሰው ከቴምር ጋር ተነካካ ያለ የቴምር ፋሚሊ ያልሆነ የለም ማለት ነው። ቴምር ላይ በጣም እጅግ ብዙ ሰዎች የቤት ባለቤት እየሆነ ነው ማለት ነው። ከመጠየቅ መፈልገው ነገር ምንድነው፣ አሁን ቅድም ለተመልካቾቻችን ስንነግራቸው ዲስካውንት እንደተደረገና ገና እየተሰሩ ያሉ ቤቶች እንዳሉ ነግረው ነበርና እሱስ ከምን ደረሰ? አሁን እዚህ እንዳልኩሽ አሁን አያት አካባቢ እየሸጥናቸው ያለው ሶስት ፕሮጀክቶች አሉ። አብዛኛውን ያለቁ ፕሮጀክቶች ናቸው፣ ግን ደግሞ አሁን ከረንት እየሸጡ ያሉት አንደር ኮንስትራክሽን እና ለምሳሌ አንደኛው ሰባተኛ ላይ የደረሰ ሌሎች ደግሞ አራተኛ አምስተኛ ላይ የደረሱ አሉ። እሱም ስቴፕ ባይ ስቴፕ እናያቸዋለን ማለት ነው። ያላ ነው ደግሞ ምን አለ መሰለሽ ቴምር ፕሮፖርቲስ እንደዚህ አዲስ ዓመት እንዲሁም ደግሞ የተወሰኑ ግዜያቶችን ዲስካውንቶችን ሲያወጣ ለተወሰኑ ቤቶችና ለተወሰኑ ግዜያቶች ነው የሚያወጣ። ይገርምሻል፣ ይሄን ቀደም ያሳየሽን ቤት በካሬ በአምሳ ምናምን ሽብር ነው። በደንብ ሸጥረን ነው የጨረስነው ማለት ነው። ለተወሰኑ ስቶኮች ነው አንዳንድ ጊዜ ጥራቱም አብሮ ይነሳል አይደለ? በተለይ የሆነ ነገር ሲረፍ ጥራቱ ምን ያህል ነው? በጣም አሪፍ ጀስት። ይሄ ምንድን መሰለሽ የምናደርገው አሁን ዲስካውንቱ ስናወጣ እንዳልኩሽ ለተወሰኑ ሰዎች ነው ለተወሰነ ጊዜያት ነው የምናወጣ። ያንን ደግሞ ፓርቲሲፔት ወይም ደግሞ የሚሳተፉት የነዚህ ጊፍት ደግሞ ወይም የዚህ ዲስካውንት ተጠቃሚ ሆነ በነበረበት ዋጋ ለምሳሌ እዚህ ጋር 110 ሺህ ብር የነበረው ነው በካሬ ወረዲ ወደ 71 ሺህ ብር እየሸጥን ያለ ነው ማለት ነው። ከታች ደግሞ በ95 ሺህ ብር ስንሸጠው የነበረው ነው በካሬ 61 ሺህ ብር እየሸጥን ያለ ነው። ይህን ደግሞ ማለት ለተወሰኑ ስቶኮች እና ለተወሰኑ ቤቶች ሲሆን አንደኛ ሁሉም ሶልድ አውት አናደረገው ማለት ነው። ሶ ሌላው ደግሞ በተጨማሪ ደግሞ 100% ለሚከፍል ሰው ነው የዲስካውንት ኦፈር የወጣው አይደለ? ሶ ስቶር እናደርጋለን ማለት ነው። ማቴሪያሎቻችንን ብረትም ሲሚንቶም እያንዳንዱን ነገር ገዝተን ቀድመን ነው ሬዲ የሆነን። አዎ ምክንያቱም ከዛሬ 100 ብርና ከቀጣይ አመት አንድ ሺህ ብር የዛሬ 100 ብር ይሻላል ማለት ነው። ምክንያቱም በሀገራችን ባለው ኢንፍሌሽን አኳያ ማለት ነው። በዛኛው ውጭ ሀገር ይህን የሚያዩ ሰዎች እዚህ ቢኖር ወይንም ደግሞ ኢንቨስት ቢያደርጉበት እጅግ በቶሎ 50% 60% ትርፋማ የሚሆን ናቸው። እንኳን ያንን እንተው 50% 60% የሚለውን 35% ዲስካውንት የሚጠቀሙ ሰዎች ኦልሬዲ 35% አትርፈዋል ማለት ነው። ኦልሬዲ ያ ማለት 3 ሚሊዮን 4 ሚሊዮን 5 ሚሊዮን በቀላሉ በአንድ ቀን ወይም በሁለት ቀን ዲስሽን ማትረፍ ማለት እጅግ በጣም ትልቅ ኢንቨስትመንት ነው ማለት ነው። ጥሩ ዲስካውንት ውስጥ እስከመቼ ነው የሚቆየው? ነው ዲስካውንት አሁን ላይ አልተሰነቀን ነው የተራዘመው ጀስት ግን ስቶኮች ታይተው ይሄን ያክል ስቶክ ተሸጧል ከተባለ ማርኬቲንግ ስትራቴጂ በሚጠቀምበት መንገድ ማለት ነው ያን ዲስካውንትን ኦፍ ሊያደርገው ይችላል ማለት ነው። ይሄንን የሚያዩ ሰዎች ቶሎ በዩኤን አድርገው ውጭ ሀገር ያለ ሰው ተወካይ አድርጎ ቶሎ መጨራረስ ይችላል ማለት ነው። ይሄን አድቫንቴጅ መጠቀም ይችላል ማለት ነው። እንዳልኩሽ ደግሞ ቅድም ጅፕላስ 10 አቻንቲ የምንለው ሳይት አለ ያልኩሽ ሳይታችን የትኛው ስለመሰለሽ ይሄኛው ሳይታችን ነው። አ ፊት ለፊት ያለው ሳይታችን ነው ማለት ነው። ስለዚህ አሁን ደግሞ ይሄኛው ፕሮጀክታችን ሰባተኛ ላይ የደረሰውን እናየዋለን ማለት ነው። በጣም ጥሩ ደስ ይላል። ኪንግ ፓምስ እውነትም ኪንግ ነው። እንደምታዩ ከጀርባችን የሚታየው ፕሮጀክታችን እንግዲህ ቅደም ያልኩሽ ፕላስ ቴን የሆነ ህንፃ አሁን በስድስት ወር በሰባት ወር ጊዜ ውስጥ እዚህ ደረጃ ያደረስነው ፕሮጀክታችን ነው። ወደ ታች ቤዝመንትም ጨምሮ አሁን ሰባተኛ ፍሎር ስላብ እየሞላ ነው። ከታች ደግሞ ፓርቲሽንም እያስከትል ያለበት ሁኔታ ነው ያለ ማለት ነው። ሰው ቴምረን፣ የዚህ አካባቢ የሚኖር ሰው እጅግ በጣም በፍጥነትና ቶሎ ቶሎ እየገነባንበት ያለው ሁኔታ ነው ያለ ማለት ነው። ይህንን ደግሞ ቅድም ካሽ መሰብሰባችንም ደግሞ ትልቅ ነገር ነው። ፕላስ ደግሞ እንደ ቴምር ደግሞ ስሙን ለመገንባት እና ብራንዱን ለመገንባት እጅግ በጣም ለፋና እየጣረ ያለ እጅግ ትልቅ ፕሮጀክት ከመሆኑ አንፃር ለስሙ የሚጨነቅ ፕሮጀክትን እውነት ለመናገር ቴምር ከሚብለው ጀምሮ ስናየው፣ ማለት ሰው አካባቢው ላይ ስሙን መገንባት ይፈልጋል ማለት ነው። እና ይሄ አፓርትመንት ላይ ሁሎችን ባለ 3 መኝታ ያልኩሽ ናቸው ማለት ነው። እነዚህ ከ111 ካሬ ጀምሮ እስከ 137 ካሬ ኦፕሽኖችን ማግኘት ይችላሉ። እዚህ ማለት ነው ባለ አራት መኝታ ናቸው የሚጠቀሙ መጠቀም ይችላሉ። አያት አካባቢ አሁን ላይ ከረንት የሚሸጡ ፕሮጀክቶች አሉ። አንደኛው ኦልሞስት 85% ቢልድ አፕ የተደረገ አንደኛው ደግሞ ኦልሞስት ወደ ቢልድ ማለት ነው ጊዜ ውስጥ ለማስረከብ ያለው ሁኔታ ነው። ሳይዱም ደግሞ አያት አካባቢ ደግሞ አንድ ፕሮጀክት እጅግ በጣም ዲስካውንት ዋጋ እየሸጠ ነው ያለው ያልኩሽ በ61 ሺህ ብር በካሬ እየሸጠ ነው ያለው። የትኛው መሰለሽ? አዲስ መንደር ፊት ለፊት ነው እሱ ጋር ያለ ጂፕላስ 16 የሆነ አንድ ህንጻ አለ ማለት ነው። እሱም አሁን አራተኛ ላይ ደርሷል ማለት ነው። ሶ ይሄን ይመስላል ማለት ነው። ያለ ኦፈር ማለት ነው። አሁን እኔ እምለው ቴምር ፕሮፐርቲስ ያየ ሰው መጥቶ የሚጠቀምና በጊዜውና በሰዓቱ ቢጠቀም እጅግ በጣም ጥሩ ነው ብዬ አስባለሁ ማለት ነው። ጥሩ እንግዲህ፣ ስለ ዲስካውንቱ እንዲሁ ደግሞ ምን ምን እንደምትይዙ በዝርዝር ተመልክተናል። ግን ደግሞ በውጭም በሀገር ውስጥ ያሉ ተመልካቾች ቤቱን መግዛት የሚፈልጉ ሙሉ ለሙሉ ከፍለው ነው የሚገዙት ወይስ ቅድመ ክፍያ አለው? አሁን ሁለት አይነት ኦፕሽን ነው ያለ የሚፈልግነው እዚህኛው ጋር አርባ ፐርሰንት የሚከፍል ሰው ቀሪውን እስከለትና አሁን አስረኛውን ሙሉ ሲያልቅ ቀሪውን መከፍሎ ሀያ ፐርሰንት ማለት ነው ሌላውን ዝግ ብሎ መክፈል የሚችልበት ኦፕሽን አለ። አርባ ፐርሰንት ሲከፍል ግን የሀያ ፐርሰንት ዲስካውንት ይኖራል ማለት ነው። በተጨማሪ ግን እጅግ በጣም ብዙን ዲስካውንት ለማግኘት ከመቶ ፐርሰንቱ ላይ ሳአምስት ፐርሰንቱ ቅናሽ ለማግኘት መቶ ፐርሰንት መክፈል ይጠበቅበታል ማለት ነው። ይህን መቶ ፐርሰንት ከፍሎ ይህ ሳአምስት ፐርሰንት ቅናሽ ማግኘት ይቻላል ማለት ነው። ስለዚህ ትንሹ ወደ ሰባት ሚሊዮን ምናምን አካባቢ ባለ ሶስት መኝታ እዚህ አካባቢ ላይ ሆን ማድረግ የሚችልበት ኦፈር አለ ማለት ነው። ጥሩ ተመልካቾች፣ እናንተ ማግኘት ቢፈልጉ በምን አድራሻ ያግኛችሁ? ኦኬ እኛ ከታች በምናስቀምጠው ስልክ ቁጥር መሰረት መደወል ይችላሉ። አዘራይስ ደግሞ በዋትስአፕ ቴሌግራም፣ ተለያዩ በተለያዩ ሶሻል ሚዲያዎች ደውሎ እኛን ኮንታክት ማድረግ ይችላሉ እነዚህን ቤቶችና እነዚህን ዲስካውንት ኦፈሮች መጠቀም ለሚፈልግ ሰው ማለት ነው። ስለዚህ የዚህ ዲስካውንት ተጠቃሚ መሆን የሚፈልጉ ሰዎች ለተወሰነ ጊዜና ለተወሰኑ ስቶኮች ወይም ለተወሰኑ አፓርትመንት ሰዎች ስለሆነ ከታች በሚቀምጥላቸው ስልክ ቁጥር መሰረት ደውሎ የግላቸው ማድረግ ይችላሉ ማለት ነው። ጥሩ። ስለነበረን ጊዜ እጅግ አርጌ አመሰግናለሁ። መልካም ቀን። እኔም አመሰግናለሁ። መልካም ፕሮግራማችን ይሄንን ይመስል ነበር። በቴም ሪል እስቴት ተገኝተን በውጭ በሀገር ውስጥ ለምትገኙ ቤት በግዛት ለምትፈልጉ በተለያዩ አማራጮች እያስመለከትኳችሁ አብሬያችሁ ቆይታ አድርጌ ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ሌሎች ኪንግ ሆምስ እውነትም ኪንግ ነው።